ያለ ፌዴራል መንግስት እውቅና በኤርትራ መንግስትና በህዋት መካከል በተፈጠረው ስምምነት ድንበር መከፈት እና የኤርትራ ክስ በኢትዮጵያ ላይ ሰላም ጤና ይስጥልኝ፣ ውድ የቻናላዊ ተከታታዮች፣ ሚኪ ነኝ ከሚኪታቡርንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ የሆኑ በዚሁ ቻናል ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ሊደመጡ የሚገቡት መረጃዎች ስለሚተላለፉ ሳብስክራይብ በማድረግ መከታተል ያለባችሁ። ይህንን ቪዲዮ ሲጨርሱ ላይክ፣ ሼር ና ኮመንት በማድረግ ላልሰሙት እንዲዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና እንጠይቃለሁ። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ ዲፕሎማሲያዊ ዘመቻ አጠናቅሮብኛል አለች። ኤርትራ የኢትዮጵያ መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናቅሮብኛል ስትል ከሰሰች። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎች ወደ ተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሰዋል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ሐሙስ እለት ሰኔ 19 2017 ዓ ም በማስታወቂያ ሚኒስቴር በኩል ባወጣው መግለጫ ነው። የአገሪቱ መንግስት መግለጫ ኢትዮጵያ ግጭትን ምክንያት ለማላበስና ለመቀስቀስ እያሰት ባንዲራ እያውለበለበች ነው የሚል ክስን ያቀረበ ነው። መግለጫው ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል ስል ከሷል። የዲፕሎማሲያዊ ዘመቻው ወደ ተባበሩት መንግስታት ድርጅት ዋና ጸሐፊ እንዲሁም ለበርካታ ለሀገርና መንግስት መሪዎች ደብዳቤዎችን መላክንም ያካተተ እንደሆነ በመግለጫው ላይ ተጠቅሷል። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የመሆነችል እንደሆነ የሀገሪቱ መንግስት መግለጫ አስፍረዋል። የኢትዮጵያ መንግስት ይህ አይነት ይዘት ላለው ደብዳቤ ለዓለም አቀፉ ማህበረሰብ ስለ መጻፉ በይፋ አልገለጸም። በጉዳዩ ላይ ከውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸውን አስተያየት ለማግኘት ያደረጋቸው የስልክ ጥሪዎችና የላከው የጽሑፍ መልእክት ወዲያውኑ ምላሽ አላገኘም። ይሁን እንጂ ሉዓላዊ የተባለ ለመንግስት ቅርበት ያለው ነበረ መገናኛ ብዙሀን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን ዘግቦ ነበር። ከዘገባው ጋር የተያያዘ ምስል ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምንና የሉዓላዊነትንና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። በ2010 የኢትዮጵያና ኤርትራ ስምምነት መፈረምን ተከትሎ የመጡ በጎ ለውጦችን የሚያስታውሰው ደብዳቤ በዚህ ወቅት ከአስመራ በኩል የታየው የመጀመሪያ ምላሽ አበረታታች እንደነበር ይገልጻል። ነገር ግን የሰሜን ኢትዮጵያን ጦርነት ኢትዮጵያን ለማዳከም እንደድል ተመልክቶት የነበረው የኤርትራ መንግስት፣ የፕሪቶሪያው ስምምነት መፈረሙን ተከትሎ ከጊዜ ወደ ጊዜ ጠበኛ አቋም መያዝ ጀመረ ስል ይቀሳል። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህዋት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅቷል በማለት እንደወነጀለ በዘገባው ላይ ተካቷል። እንደ ዘገባው ከሆነ መንግስት ያለም አቀፉ ማህበረሰብ በአፍሪካ ቀንድ ሰላም እንዲረጋገጥ የኢትዮጵያን ሉዓላዊነትንና የግዛት አንድነት እንዲያከብር በኤርትራ መንግስት ላይ ግፊት እንዲያደርግ ጥሪ አቅርቧል። የኤርትራ መንግስት በበኩሉ ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ስልት ጠርቶታል። የዲፕሎማሲ ዘመቻ ዓለም አቀፉን ማህበረሰብ ማታለልና በዚህም ረጅም ጊዜ ስብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን ዓላማ ያደረገ ነው በማለት ከሷል። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግደለሽነት አላስፈላጊ መግለጫዎችንና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ ያወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ዕላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ባለፈው ግንቦት በተከበረው የአገሪቱ ሰላሳ 4ተኛ የነጻነት በዓል ላይ ባደረጉት ንግግር በኢትዮጵያ መንግስትና በገዢው ብልጽግና ፓርቲ ላይ በግልጽ ውንጀላዎች አቅርቦ ነበር። ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ አባይና ቀይ ባህር፣ የባህር በር ማግኘት የኦሮሞ ህዝብን የማይወ የሚወክል የኦሮሞን ማስተበሳሰብ የኩሽና የሴም ግጭት የአፋር ህዝብ እና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ስሉ ተደምጧል። ፕሬዚዳንቱ በዚህ ንግግራቸው በተለይም የኦሮሞን ማስተሳሰብ በሚል ያነሱት ውንጀላ በተለያዩ ሀገራት የሚገኙ የኦሮሞ ምሁራንን ጨምሮ ከተለያዩ አካላት ጠንካራ ምላሽ አስከትሎ ነበር። በዚያው ሰሞን ከመንግስት መገናኛ ብዙሃን ጋር ቃለ መጠይቅ ያደረጉት የመከላከያ ሚኒስትሯ አይሻ መሐመድ በዚህ ልክ ስለ ኢትዮጵያ ለመናገር ሙከራ ማድረጋቸው የተለመደ የነርሱ ባህሪ እንደሆነ እናውቃለን ብለዋል። በግንቦት መጨረሻ በህዝብ ተወካዮች ምክር ቤት ቀርቦ የነበሩት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ኢትዮጵያ መንግስት ከኤርትራ መንግስት ጋር የቃላት ጦርነት ውስጥ አልገባም ስሉ ተደምጠዋል። ትንኮሳ ቢኖርም አንዳንዴ ሆደ ሰፍነት፣ አንዳንዴ ሰምቶ እንዳልሰማ፣ አንዳንዱን ደግሞ በራሱ ዲፕሎማቲክ ቻናል ለመመለስ ጥረት እናደርጋለን እንጂ የቃላት ጦርነት ውስጥ አልገባንም፣ የምንገባ አይመስለኝም በማለት ተናግረዋል። በኢትዮጵያና በኤርትራ መንግስት መካከል ያለው ውጥረት እየተባባሰ ቢመጣም ከያስሩ ስምምነት በኋላ ተከፍተው በድጋሚ የተዘጉ በትግራይ ክልል በኩል ያሉት የዛላንበሳና የራማ ድንበር መስመሮች ባለፉት ሳምንታት ተከፍተዋል። ድንበሮቹ የተከፈቱት ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት ነው የተባለ ሲሆን የትግራይ ክልል መንግስትና የኤርትራ ባለስልጣናትም ይሁንታ እንደሰጡ ተገልጿል። እነዚህ የድንበር መስመሮች መከፈትም በተመለከተ እስካሁን ድረስ ከፌዴራል መንግስት በኩል የተሰጠ ይፋዊ አስተያየት የለም። በቅርቡ እንግዲህ እንደምታወቀው በዚህ ቻናል ለእናንተ ይዘንላችሁ መምጣታችን የምታወስ ነው። የዛላምበሳ ድንበር በመከፈቱ በርካታ አካባቢ ላይ የሚገኙት ከዚህ በፊት በጣም የሚቀራረቡ የቤተሰብ አባላትም እንደተገናኙ ጭምርም ነው። በዚሁ ጉዳይ መልካሙ የተነፋፈቁት ሰዎች መገናኘታቸው ሆኖ ሳለ፣ ግን በርካቶች ደግሞ ጥያቄ የፈጠረባቸው ፌዴራል መንግስት እውቅና እንዳልሰጠበትና እውቅና የሰጡት ህወሓትና የኤርትራ መንግስት እንደሆነ ጭምርም በግልጽ የወጡት ሁኔታዎችም ናቸው የተ ተዋለው እንግዲህ ህወሓትና ኤርትራ መንግስት ግንኙነት አልፈጠሩም በሚል ዙሪያ በርካቶች አሁን እውነታውን እየተረዱ የመጡ ይመስላል። ህወሓትና በነ ደብረ ጽዮን በነ ሞንጀሪኖ የተለያዩ የህወሓት አመራሮች በፊት እንግዲህ ከአቶ ጌታቸው ረዳ ጋር ሰጥ አገባ ውስጥ የገቡት እነሱ የነሱ ቡድን ወደዛ ግንኙነት እንደጀመረ ጭምርም ነው የወጡት። መረጃዎችን በማስመልከትም የህወሓት የበፊቱ ባለስልጣናት ይሁንታ እንደሰጡ ሰጡ ጭምርም ነው የደረሱት መረጃዎችን ያወጡት የሚያሳዩት። የህዝብ ለህዝብ ግንኙነት ፍቅር እንዳለ ሆኖ፣ ግን ጤናማ ግንኙነት ሌላ አስተሳሰብ የሌለ መሆን እንዳለበትም ነው በርካቶች ሀሳባቸውን እየገለጹ ያሉት። ግን ፌዴራል መንግስት ደግሞ ይሁንታ ያልሰጠበት ስለሆነ ነገሩ በጤና ነው ወይስ አይደለም የሚለው ነገር ነው። በርካቶችንም ጥያቄ ያስነሳ ጉዳይ በማስመልከትም አጠቃላይ ለእናንተ ይዘንላቸው መጣ ነው። የኢትዮጵያና የኤርትራ መንግስት ጉዳይን በማስመልከት እስካሁን ድረስ እንግዲህ ከሰሜኑ ጦርነት ወዲህ በመካከላቸው የተፈጠረው ቅሬታ እንዳለ ጭምርም በቅርቡ ደግሞ ፕሬዝዳንት ኢሳያስ አፈወርቂ በይፋ ወጥቶ መተቸታቸው የበለጠ ነገሩን በአደባባይ እንዳመጣ ጭምርም ነው። ከሰሜኑ ጦርነት መልስ በኋላ የኢትዮጵያና የኤርትራ መንግስት በተለይ በፕሪቶሪያ ስምምነት ላይ የኤርትራ መንግስት እንዳልተሳተፈበት ጭምርም ነው። አጠቃላይ ያን በማስመልከትም የኢትዮጵያ ይዞታዎችን ኤርትራ መንግስት ይዟል በማለት ኢትዮጵያ በተደጋጋሚም ስትከስ እንደነበረች ጭምርም ነው የወጡት መረጃዎችም የሚያሳዩት እንግዲህ አጠቃላይ ያን በማስመልከትም ነው ለእናንተ የዘነላችሁ የመጣ ነው። ሰላም ያስፈልግ ያስፈልጋለ ሰው ልጅ አጠቃላይ ሰላም እንደሚያስፈልግም ነው አሁን ግን ኢትዮጵያና ኤርትራ መካከል እየተነሳ ያለው የሀሳብ ልውውጥ ወደ ሌላ ነገር እንዳይወስድም ነው በርካታ ምሁራኖችም ስጋታቸውን እየገለጹ ያሉት ከተለያዩ ጥያቄዎች ጋር ተነስቶም የሚሄዱት መንገድ ጥሩ ላይ መጣ ይችላል በማለትም ስጋታቸውን የሚያስቀምጡትም አሉ አንዳንዶች ደግሞ ቀዝቃዛው የቃላት ንግግር ወይም የቃላት እሰጥ አገባ ሊሆን ይችላል እንጂ ወደ ሌላ ነገር ላያመራ ይችላል የሚሉትም አሉ። ማለትም ነው አጠቃላይ እንግዲህ እስካሁን ድረስ አብሬያቸው ቆየሁት ሚኪ ነኝ፣ ከሚኪታ ቦረንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።